ኪራ ለራሱ ብቻ ሳይሆን ለሁሉም ማለት ነው። ለጽናትም እንዲሁም ደግሞ ለምሩ፣ ለሁሉም መጎዳት ተጠያቂ እሱ ነው ብዬ ነው የምገምተው። ምክንያቱም የሰጣት አካሄድ ነውና በጣም ያናደዳል። የሚወስዳቸው እርምጃዎች በፍጹም ከሱ የሚጠበቁ አይደሉም። ከነጽናት ጋራ ተነጋግሮ ያለውን ነገር የቤዚን ጉዳይ ማስወገድ ሲችል ራሱ ብቻውን ይዞት እቤት ውስጥ እንድትገባ ካደረገ በኋላ ራሱን ለስቃይ ና እንዲሁም ደግሞ እነጽናትን ያልታሰበ ሰቆቃ ውስጥ ከቷቸዋል። በሽታውን ያልተናገረ እንዲሉ ተመካክሮበት ቢሆን ኖሮ ሌላ መፍትሄ አያጣም ነበረ ነገር ግን ገና ለገና ሚዲያ ላይ ፎቶዋን ትበትነዋለች ነዋለች በሚል ሰበብ ከዛ በፊት ሕይወታቸውን ሊያጡበት የሚችለው አልኮል ውስጥ ገብቶ ራሱን በመደበቅና እንዲሁም ደግሞ ጽናትን ያልታሰበ ድንጋጤ ውስጥ ከቷታል። ትላንትና አዲስ ፍቅር ውስጥ የገባው ኪራ በምን ሰበብ እኔን ሊተወኝ ቻለ? የሆነ ችግር ቢደርስበት ነው፣ መቋቋም የማይችለው ችግር ነው ብላ አስር ጊዜ እንኳን ብትጠይቀው ምንም ነገር ሊነግራት አልቻለም። ብዙ ነገሮችን በደግነት ሲያደርግ የምናየው ኪራ የሚወስናቸው ውሳኔዎች ግን ጥሩ አይደሉም። ለራሱም ሆነ አብሮት ላሉት በጣም የሚጎዳ ናቸው። አሁን የቤዚ ዛቤት ተመልሶ መምጣት ምን ያህል ቤተሰቡን እንደሚያመሰቃቅለው እና በፍጹም ለችግሩ መፍትሄ ሊሆን እንደማይችል መረዳት ነበረበት። አንድነት ከወደቀበት መሬት ላይ ስታነሳው ጽናት ብትሆን ኖሮ ሰው ስለሆንክ ታነሳኝ ነበረ። አንቺ ግን አለቃሄ ስለሆንክ አነሳው ሀልሽኝ። ልዩነታችሁ እዚህ ላይ ነው። ጽናት ትለያለች። ሰውን በሰውነት ነው የምታከብረው። ያላትን ጽናት እየደጋገመ እየጎዳት በራሱ መንገድ መሄድ ጀምሯል። አይወዳትም አይባልም፣ በጣም ይወዳታል። ነገር ግን የሚወስናቸው ውሳኔዎች በእውነት በጣም የሚያናድዱ ናቸው። ድጋሚ እንዳትጎዳኝ እፈራለሁ ያለችው ጽናት፣ ይሄ ነገር ሲደርስባት ራሷን አጥፍታ ቢሆን ኖሮ ጽናት ራሷን ካጠፋች በኋላ ኪራ ምን ሊሆን እንደሚችል ኮዲሁ መገመት አያዳግትም። እሷም ግን ከደረሰባት ነገር አንጻር እንደውም በእግዚአብሔር እርዳታ እንጂ የተለያዩ ነገሮችን ልታስብ ትችል ነበር። ነገር ግን አሁን ነገሩ ገብቷታል። የሆነ ነገር እያደረገች እንዳለች ቤዚ አውቃለች። ሊያወጣው የሚችለው አንድና አንድ የጽናት ማስተዋልና ምናልባትም የምታመጣቸው ወይም ደግሞ የምትወስዳቸው አክቶች ሊሆን ይችላሉ። ከዚህ ጉድ ውስጥ እሱንም ይዞ የሚወጣው እኔም እንኳን አላውቅም። እንዴት ነው? አልታውቅሽም። እኔም አላውቅሽም። የምን አለሽ ነገር አለ? ምንድን ነው የምንለው? ኪራ አይደለም? በቤቴ ምን ማለት ማለት? ቤቴ ምንድን ነው? ጽናት ቤቴ ምን? ሄሎ? ሄሎ ምንድን ነው ሲጀመር ከመጀመሪያው ጠርጥሬ ነበር። ከማታውቀው ሰው ስልክ የተደወለላት ጽናት ነገሩን ለማረጋጋት ሞክራለች። ለካ ኪራ ጠልቶኝ አይደለም። ግን ቤዛ የሆነ ነገር አድርጋለች አለች ጽናት። ለነገሩ በፊትም ትጠረጥራት ነበር፣ በተለይ ከአንድነት ጋር ያለው ነገር ምንም አላማራትም። ውጪ አግኝታት አንድነትን የጠየቀቻት ጊዜ ለውሻ ምግብ ልሰጥ ነው ምናምን ባለችበት ሰዓት ራሱ የሆነ ጥርጣሬ ገብቶባት ነበር ማለት ነው ጽናትን። አሁን ጽናት ምንድን ነው ያለችው? ነገሩ እንግዲህ ጣልቶኝ ስለማይሆን ሁኔታውን በቅርብ ተከታትዬ ለዚህ ነገር መፍትሄ መስጠት አለብኝ ብላ ከምሩ ጋር ተመካክረዋል። ይህ ከውጭ የተደወለላት ስልክ እንደማይጠላትና የቤዛ ተንኮል ግን እንደዚህ እንዲሆን እንዳደረገው ተነግሯታል። ምናልባት እንግዲህ ጽናት የምትወስደው እርምጃ ኪራን ከወደቀበት አንስቶ ወደ ዋናው መስመር ሊከተው ይችላል። ፍቅረኛዬን ወይንም ባሌን ተቀምቻለው የምትለው ቤዛ ለሁሉም በጭንካኔ ነው የመጣችው። አብራት እየሰራች እያገዘቻት ያለችውን አንድነትን እንኳን የምትናገራት ነገር በጣም ጭካኔ የተሞላበት ነገር ነው። አሁን ራሱ ኪችን ገብታ የምትነግራት ነገር እውነት አንድ ላይ እንደሚሰሩ የሚሰሩት ደግሞ በጣም የሚያስጠይቃትን ነገር እንኳን እንደሆነ በይዚ አታውቀውም። ምን ያህል ፍቅር ሰውን እውር እንደሚያደርግና አያያዙን ካልቻሉበት ወደ ወንጀል እንደሚያስገባ በቤዚ ማየት እንችላለን። ቤዚ ነገሮችን ትታ ወይም ደግሞ በሌላ ሲስተም ተጠቅማ ኪራን ወደ ሷ ለማምጣት መሞከር ስትችል፣ ነገር ግን ሰውን በማጥፋትና እንዲሁም ደግሞ ከቁጥጥር ውጪ አደርጋለሁ ነገሮችን ብላ የሄደችበት መንገድ ምናልባትም ራሷ ቤዛን መጨረሻ ላይ ያልሆነ ክስተት ውስጥ እንዲከታት ያደርጋል ብዬ ነው የማስበው። በፊት በእውነት ለኪራ ያላት ፍቅር የሚገርመኝ እና የምታስደምመኝ ቤዛ፣ አሁን ግን የወሰደችው ጭካኔ፣ እንዴት ፍቅር ወደ ጭካኔ እንደዚህ ይቀየራል? በጣም በእውነት በጣም እንድንጠላት እየሆነች የመጣች ካራክተር ናት ቤዛ ማለት። ቤቴ ደጋግሜ ነግሬሻለሁ በቃ አፍሽን

የንኪራም ፍቅር ለመመለስ ከሁሉም ጋር አንገት ለአንገት የምትተናነቀው ቤዛ ዛሬ ደግሞ አንድነትን የምትሰራበት ቦታ መታ። ይህንን ነገር ካላደረግሽ ልጅሽን ይዘሽ ጎዳና እንድትወጪ አደርግሻለሁ፣ ያ በሽተኛ ልጅሽን ታስታውሻለች አደለ እያለች ልቧ እንዲደማ አድርጋታለች። ነገር ግን አንድነት ተይ ቤዚ፣ እንደዚህ አታድርጊ፣ ማንም ሰው በልጁ ሲመጡበት የሚወስደው እርምጃ የከፋ ነው ስትላት እንኳን ምንም ነገር አልመሰላትም። ምንም ነገር አልመሰላትም። የፈለገ ነገር ይሁን እንጂ ለኪራ የሚከፈለውን መስዋዕትነት በሙሉ እከፍላለሁ ብላለች። ኪራ ግን እውነት ስለምትወደው ነው ይህን ሁሉ ነገር እያደረሰች ያለችው፣ በህብረተሰቡ ላይ እንኳን ሌላ ቀርቶ ማለት ነው ምሩንና ሌሎችንም የሚነካ ነገር ነው እያደረገች ያለችው። ያ ቤት ተበጥብጦ ባዶ ቤት ቢቀር እንኳን ምንም አይመስላትም። ኪራና ኪራ ብቻ ናቸው የእሷ ሀሳብ እኔ እኮ ኪራ ራሱ ካልወደዳት ይህን ሁሉ መስዋዕትነት ብትከፍልም በፍጹም እኔ ካንቺ ጋር መሆን አልችልም አልወድሽም እያላት ነው። ላልወደዳት ሰው ወደድኩ ብቻ ብላ እንደዚህ ከመሆን ይልቅ በእውነት ጸበል ብትሄድ ራሱ የሚሻላት ነው ይመስለኝ አሁን አሁን የቤዚ ሁኔታ በጣም የሚያናድር ነው። ምናልባት ግን መጨረሻ ላይ ራሷ ቤዚ ይቅርታ ጠይቃ እግራቸው ላይ የምትወድቅበት መንገድ ይፈጠራል ብዬ ነው ማስበው በማስተዋልና በእርጋታ የምትራመደው ምሩ ዛሬ እንደዚህ አይደለም ሄጄ አንቃት አለው ብላ ጽናት ስልኩ ተደውሎ ሲነገራት ሄጄ ነው ማንቃት ብላ ስትነሳ፣ እንደዚህ አይደለም መሄድ ያለብሽ፣ እንኳን ነገር ቢኖር እንደዚህ አይደለም አካሄዱ፣ ቆይ ጽናት፣ ረጋ በይ ብላ የምታስተውለው ሙሉ፣ ቀስ ብላ የምታስበው ሙሉ መላ አምጥታላታለች። ምናልባት ይሄ መላ ከገቡበቱ ጥንቅጥ፣ እውነቴ ነው የምላችሁ ሊያወጣ የሚችል ይመስለኛል። ዝም ብላ ጽናት ተፍተፍ እያለች ነገሮችን እግር ከእግር መከታተሉ እንችላ ትታ ከምሩ ጋር ያለውን ነገር አስተካክላ ያለውን ነገር ሂደትና ድርጊት ቢወስዱ ነው የሚሻላቸው። እዛ ቤት ውስጥ ቁጭ ብላ እንግዲህ አስቡት አይጥና ድመት መሆን ማለት ነው። ተፋጠው አንድ ነገር ከመሆናቸው በፊት እርምጃ ሊወስዱ ግድ ይላቸዋል። ቤዝዬ ላይ ማለት ነው። እኔ ኪራ ለዛ ቤት ካሁን በኋላ መፍትሔ ያመጣል ብዬ አልጠብቅም። በጣም የዋህ የሆነው ኪራ ለውሳኔዎች ይቸኩላል። የሚያደርጋቸውን ነገር እንዱ ማስተዋል እንኳን የተሳነ ይመስለኛል። ትላንትና ከጽናት ጋር ከእንደገና ፍቅሩን አድሶ የተፈራረመው ኪራ ከእንደገና ደግሞ መልሶ ቤዛ እንዲህ ስታናገረው እንደዚህ አይነት እርምጃ መውሰዱ ምናልባትም ለጽናት ሕይወት ምን ያህል እየተጨነቀላት ነው የሚለውን ጥያቄ ውስጥ የሚያስገባ ነው። አሁን ባለበት ሁኔታ ደግሞ ከኪራ የሆነ ነገር መጠበቅ ሞኝነት መሆን ነው እና ስለዚህ ራሷ ጽናት የምትወስደውን እርምጃ በራሷ መውሰድ አለባት። የቤዝዬን እውነተኛ አፍቃሪነቷን እናደንቃለን። ነገር ግን አካሄዷ በፍጹም ጭካኔ የተሞላበት ስለሆነ ለእሷም ሆነ ለተፈቃሪው ግለሰብ ራሱ ዛሬ ዛሬ ምናልባትም ራሱን እንኳን ችሎ እንዳይቆም እያደረገችው ስለሆነ ምንም አይነት መፍትሄ የሌለው እርምጃ ስለምትወስድ ፍቅሯ እንደ ከንቱ የሚቆጠርባት ትሆናለች። እሷ ያለችበት ክፍል አልተኛም ብሎ ሳፋ ላይ ሳሎን የሚያድረውን ኪራን ይወደኛል በጣም ነው የሚወደኝ ብላ እንደሚወዳት ለማስመሰል የኔ ውድ ምንበላ ምንጠጣ እኔ ውዳው እንደምታፈቅረኝ እኔ ያውቃለሁ እኔ ምኮ ውድድር ነው ማድረግ እያለች በጽናት ፊት በስልክ ለብቻዋ ማውራት እንቀጥላለች። ነገር ግን እሱ ጭራሽ ሊያያትና እሷ ያለችበት መኝታ ቤት እንኳን ገብቶ አረፍ ለማለት ጭራሽ የማይፈልገው ኪራ እቤቱን ተቆጣጥረው እንደፈለገች ማድረግ ጀምራለች። እውነት ይሄ ድራማ ወይም ደግሞ ይሄ ህይወት እንደዚህ ቀጥል ሊሆን በምናቦ ዓለም የምናያቸውን በጣም አስቸጋሪ የሆኑ ሰዎችን ለብሳ የምትጫወጠው ቤዛ በጣም እኛንም እያናደደችን መታለች እና ሁኔታዎች ተቀያይረው እሷም ቦታዋን አግኝታ ነገር ሁሉ ተስተካክሎ ጽናትና ኪራ ወደ ዋናው ፍቅራቸው ገብተው ሁሉም መጥተው እሰይ ያድርጋችሁ ያደርገላችሁ፣ እንኳን ደስ ያላችሁ የሚውላቸውን ጊዜ ነው የምንጠብቀው። እስከዛ ድረስን ጊዜ መልካሙን ሁሉ መኝላችኋለሁ። መልካም ጊዜ የሆንላችሁ፣ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከቻናላችን ጋር ቤተሰብ የሆኑ መልካም ጊዜ፣ መልካም ቀን።